ሰውነቱ ደቆ እጅግ የታመመ ሰውነቱ ደቆ እጅግ የታመመ በእርሱ ድንቅ ስራ አልጋ ተሸከመ በርሱ ድንቅ ስራ አልጋ ተሸከመ በእርሱ ደንቅ ስራ አልጋ ተሸከመ ያንተ ስራ ያንተ ስራ ያንተ ስራ ያንተ ስራ

ይሄው ሰንበት ሲሽር አየነው ሰማነው፣ አያሻ ምስክር ብለው ተነሱበት በጠማማ ምክር።

ምስጋና ለአምላካችን ይሁን። አሜን። ይቆየን። አሜን። አውሮ ያሰማን። እሽ፣ እንግዲህ አሁን መምህራችን ክቡር መጋቤ ሐዲስ ከሄዱበት በሰላም ተመልሰው እግዚአብሔር ፈቅዶ በመካከላችን ተገኝተው ላያችኋቸው በቅዳሴው ሲባረኩን ሲያገለግሉን ነበር። አሁንም ደግሞ ዘግይታችሁ ለመጣችሁ ለሁላችንም የሚሆን ሀሳብ ያላቸውን ሀሳባቸውን ያካፍሉናል፣ ያስተምሩናል፣ ይመክሩናል፣ ይገስጹናል። ወደ መምራችን ወደ ክቡር መጋቤ አዲስ እንሄዳለን።